እና ክፉ አይንካችሁ አላህ አይጠብቃችሁ ባላችሁ በቦታ ማለት ነው። እና ሮዛ ዛሬ ምን ትላለች? ሁለት ሚሊየን አገባሽ አለው ብሏት፣ ከዚህም በፊት አቅደው ሁሉ ነገር ሽም ሽማግሌ ተልኮ ነበር አሉ። ያን ጊዜ ሰይድ ሁለት ሚሊየን በሷ አኳውንት አስገባ ለካ። አሁን ያንን ሁለት ሚሊየን ሮዛ አልሰጥም እያለች እየተከራከረች ነው ማለት ነው። ሰይድስ ምን ቤት ነው ቆይኔ? እኔ ሰይድ ግን ይገርማል ጋይስ በቃ ብር በየቦታው እዛም፣ ያችን ሴት ሲያገኝም አላጡል ቤት መግዛት ወዲያው ለዛችን ብር መስጠት፣ ደግሞ ትንሽ ብር እኮ አይሰጥም። አረ ምን ነው ለኛም በሰጠህ እዚ መዳም ቤት እዚ አፈር ድሜ ይግጠንም የምናመጣዎች እንኳን ሁለት ሚሊዮን በህልማችን ራሱ አላ ወላ ማስተውፈሩ አላ አላ ከዛ በላይ ምስጠል ግን የሚገርም ነው። ወላይ ያኔ በየቦታው በቃ ብር እዛም እዛም ጣል እዚም ጣል እዛ ወይኔ ሱመያ ሱመያ ምን አለች መሰላችሁ? እሱ ሴት እያገባ ቤት እየገዛ እያስቀመጠ ሲሄድ እኔ ደግሞ ሱቅ እየገዛው እያስቀመጥኩ እስቲ ማን ትርፋማ እንደሚሆን እናያለን አለች ማለት ነው። ለካ ሱመያ የኔ ሳይ ግን እውነት አላት። እውነት ለመናገር በቃ እሱ ያገኛ ሲሁ በሙሉ ለዛችን ቤት ለዚች ብር አዩ። ራሱ አሁን ስንት ነገር ወስዳለ ያኪድ ከዚህም በፊት ራሱ ልጅ ውለጂ ስትባል በሚሊየን የሚቆጠር ብር አካውንት ላይ ካስገባ ልጅ ይወልድላል። ሴቶች ደግሞ በሙሉ ብር ነው። አሁን ሮዛ ራሱ ከሰይድ ላይ የምታብደው ብር ስላለው ነው እንጂ ለሌላ ነው ጉዳይ አይደለም፣ ሁሉ እንደማናገር። አሁን እሱ ደሃ ቢሆን ማንም ዞር ብሎ እንደማያ እርግጠኛ ነን። እና አሁን ለልጅቷ ራሱ ቤት ገዝቷል። እቺ ደግሞ ምን ያህል ናት? ሁለት ሚሊየን ትላለች። ጉድ እኮ ነው ጋይስ እና አሁን ሮዛ ራሱ ምታብደው ሰይድ አለ። ሰይድ ምን ትላለህ? ካላንተ መኖር አልችልም፣ እኔ ራሴን አጠፋለሁ። ልጅቷን አምጣ፣ ልጅቷን ካላ መጣ እኔ ራሴን አጠፋለሁ ወይ ደግሞ ልጅቷን እዮቷን አጠፋለሁ ስትል ነበር። ሰይድም አንቺ ምን ቤት ነሽ? ልጅቷን የታውቂያታለሽ አታውቅሽ፣ አታቀያትም። ለምንድን ነው እንትን ምትይው እያላት ነው ያለው ማለት ነው። እንግዲህ ሮዛ በግድ ስትለመን ጊዜ እምቢ ብላ ተንበርክኮ ቀለበት ገዝቶ ከአንዴም ሁለቴ አግቢኝ ብሏት ትለምኗል ነበር። ያን ጊዜ አቅራርታ ሱመያን ፈርታ እኔ ሱመያን እንትን ብያለሁ ሱመያ ታንቀኝ አለች። ሱመያ አስፈራራችኝ ብላ ፈርታ ተወቹ። አሁን ደግሞ ለምን ተመለሰች? ለምሳሌ ሰኢድ አሁን እራሱ ቢያገባ ሱመያ መታ ብታስፈራራ ታላጡ ለሀሳብ የምትቀይር ሴትዮ ናት እሷ ማለት ነው፣ አቋም የላትም። እና እንደዛ ነው እንግዲህ ሁለቱ ሚሊዮን ራሴን አጠፋለሁ ስትል ሰይድ መጀመሪያ ሁለቱ ሚሊዮን ብር አስገቢልኝና ወደ አካውንት ከዛ በኋላ እንደፈለገሽ አጠፋሽ ኖርሽ የራስሽ ጉዳይ እያላት ነው ሰይድ ራሱ ጨከነ ማለት ነው አላን እና ጉድ ነው ልጅቷ ራሱ ልጅቷ ቤት ያረጋት ልጅቷ አሁን ያገባት ከመቼው ግን አንተ ጋይስ አኪድ ኒካ አርግዛለች ከመቼ ነው የምታረግዘው? የእነኝህ ሰዎች ነገር ምንም እየገባኝ አይደለም፣ እውነት ለመናገር ወይ ዲራማ ሰርተው ፓርት አንድ ፓርት ሁለት ብሎ ዲራማ አልሰሩ፣ ወይ ደግሞ እንደዚህ ጭቅጭቃቸው አብቁት አላበቃለን። እኛኩ በቃ ከነሱ ጋር ቢዚ ይሆን አንዳንዴ፣ ግን እኛ ቪዲዮ እንሰራበታለን ለማለት ነው እንጂ፣ ግን ግራ ያጋባሉ፣ እውነት ለመናገር ማለት ነው። እና እንደዛ ነው የምለው። የሱ ራሱ ከሷ ጋር ተጨነቀ ዛሬ፣ እሱ ራሱ ቪዲዮ ሰርቶ ሁልጭ ተሰች በቅባቃች ፈሪ አቋሚ ያለ ምን አይነት ሰው ናት እያለ ማለት ነው። ሮዛ ለመናገር እንትን የላትም? ታወራለች እንጂ ያኔ ስታወራ ምናምን፣ እኔ ግን መልክ ብቻ ነው እንጂ ምንም፣ እውነት ለመናገር መልክ ብቻ ነው በቃ እንጂ ሌላ ነገር ዜሮ። ስለዚህ ለማንኛውም ምሩዝ ላንቺ ያለው ማንም አያወሽድብሽም፣ አለ ይረዝቅሽ። ግን በግድ ሰይድን አሁን አግብተሽ በኋላ ደግሞ ገብተሽበት ሱማያ ራሱ መመለስ መመለስ አይቀርም ብላለች። መቼስ ዞሮ ዞሮ መጨረሻ ላይ መመለስ አይቀርም ከተመለስኩ ግን ሁላችሁም እኔ ሰይድን መጥቼ ካጠቃለልኩት ሁላችሁም እንዳትቀየሙ እንዳትናደዱ ስትል ነበር። ግን ሱመየ ደግሞ እራሷን ተማምና ነው ይህን የምታወራው። ምን እንዳሰበች አናውቅም።